ትርፍስልካለሽ አይደል? ትርፍስልካለሽ? የለኝም፣ ምንም ነገር የለኝም። አልፈልግም በዚሁን የመጣ በዚህ ላይ ሰርች አድርግ ቴሌግራም። አልፈልግም በዚህ ስምንት መቶ ስሜን ማጥራት ስለምፈልግ አሳየኝ እኔ ለወንድ ልጅ ገላይን ልኬ ከሆነ ከወንድ ጋር እየማገጥኩኝ ወንድ ልጅ ራቁት ፎቶዎቻችሁን ወይም ደግሞ ቪዲዮ የምትልኩ ሴቶች የባካችሁ፣ የባካችሁ ከዚህ ነገር ተጠንቀቁ ማለት ነው። በአሁኑ ሰዓት ላይ እንኳን የራቆት ፎቶ ወይም ቪዲዮ ልካችሁ አይደለም በኖርማል ፎቶ እንኳን እህቶቻችን ጉድ እየሆኑ ነው ማለት ነው። ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ለብዙ እህቶች እንዲደርስ ይህንን ቪዲዮ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ነው አላህ ስብሐት ወተዓላ። ቆዩ እያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ሽላችሁ የምታዩት ለወንድ ልጅ ራቆታቸውን ቪዲዮም ደግሞ ፎቶ የምትሉ እህቶቼ ጥንቃቄ እንድታደርጉ እፈልጋለሁ ማለት ነው። እንኳን የራቆት ፎቶ ወይም ደግሞ ቪዲዮ ልካችሁ አይደለም በአሁኑ ሰዓት ላይ ኖርማል ፎቶችን እንኳን ለወንድ ካላካችሁ ወንድሞቻችን እያደረጉ ያለው ነገር በጣም የሚያስጠላና የሚሰቀጥጥ ነገር ነው ማለት ነው እና መግቢያ ላይ ሰምታችሁታል። እንትና ነጃት እኔ ከዚህ በፊት ምንም አይነት ስህተት ብትሰራም በአሁኑ ሰዓት ላይ ግን በእምነታዋ አው እንደ እውነቱ ከመናገር እንትን እጃቧን ወይም ደግሞ ራሷ ባትሰተርም ግን እየተደረገባት ያለው ነገር በጣም የሚያስጠላ ነገር ነው ማለት ነው። ለዛም እኮ በራሷ ዜጋ አስባችሁታል። ግዴታ አንቺ ከወንድ ልጅ ተኝተሻል ወይም ደግሞ ወንድ ልጅ ቪዲዮ አለኝ አዋርድሻለሁ እያለ ሶሻል ሚዲያ ላይ መጥቶ የራሱ እህት ላይ ሊደረግበት የማይፈልገውን ነገር በሰው እህት ላይ ማድረግ በጣም ነው የሚያስጠላው። በነገራችን ላይ እና እባካችሁ እህቶቼ ፎታችሁን ለወንድ ራቆታችሁን፣ ማለት ነው ኖርማል ፎታችሁን እንኳን ቢሆን ለመላገኛችሁት ሁሉ መላክ አለባችሁ ብዬ አላስብም። ለምን? ጥሩ አይደለም። በአሁኑ ሰዓት ላይ ኖርማል ፎቶዋችሁን እንኳን የፊታችሁን ፎቶ ከተገኘ አጸያፊ ቪዲዮ ከሚሰሩ ሰዎች ጋር ፊታችሁን ብቻ ወስቶ በሶሻል ሚዲያ ወይም ደግሞ በቅንብር ወይም ደግሞ በኤዲት ፎቶችሁን ብቻ ወስቶ እዛ ላይ ያቺ መጥፎ ነገር የምትሰራ ሴት ላይ የእናንተን ፊት ይለጥፉና የእውነት እናንተ ይህንን ነገር እንዳደረጋችሁት ተደርጎ ይህንን አፀያፊ ብልግና ስራ የሚሰሩ ሰዎች ላይ ፊታችሁ ወስቶ ይጠገናል። ከዛ በኋላ ደግሞ ታቃላችሁ። የሀገራችን ሰው ይህንን ነገር አያውቅም። ስለ ሶሻል ሚዲያ የሚያውቁ ሰዎች ይህንን ነገር ይረዱታል ብዬ አስባለሁ። ግን ይህንን ነገር ለማያውቁ የሀገራችን ታቃላችሁ። ገጠር ላይ እንደዚህ አይነት ነገር ስለማይታወቅ እንደዚህ አይነት ነገር ፊታችሁ ይድር ተደርጎ እንደዚህ አይነት ብልግና ቪዲዮ ላይ ፍቷችሁ ኤዲት ተደርጎ ለቤተሰብ ቢላክ የእውነት ያኔን ነገር ያደረጋችሁት መስሎ ቤተሰብ ራሱ ሊጣላችሁ እና ቤተሰብ ሊያገላችሁ ቤተሰብ እናንተን በእናንተን ሊያፍር ይችላል ማለት ነው። እና በቀደም በለቀኩት ቪዲዮ ላይ ሰምታችሁታል። እሷ አፍቁራት፣ እሱ ይፈልጋታል፣ እሷ ግን አትፈልገውም ግን ቄስ ጋር ደውሎ ድግምት እንደሚያሰራባት ሰምታችሁታል። ሁለት ቪዲዮ ሰርቼበታለሁና ፎቷችሁን ባትልኩ ባይነኝ። የእውነት የሚያገባችሁ የእውነት የሚፈልጋችሁ ወንድ እንደዚህ አይነት ብልግና ወይም ደግሞ እንደዚህ አይነት የራቆት ቪዲዮ አይጠይቃችሁም። የእውነት የሚፈልጋችሁ ከሆነ ስለዚህ የእውነት የሚፈልጋችሁ ወንድ ቤተሰቦቻችሁ ጋር ነው መሄዱ መጠየቅ አለበት እንጂ እንደዚህ አይነት ብልግና ስራ መስራት አለበት ብዬ አላስብም። የእውነት ለትዳር የሚፈልጋችሁ ወንድ እናንትን ለእውነት ሊያገባችሁ የሚፈልግ ወንድ እንደዚህ አይነት ብልግና ስራ አይጠይቃችሁም። ወይም ደግሞ እንድትዋረዱ የራቆታችሁን ቪዲዮ ምንም ሳያገባችሁ ወይም ኒካ ሳያስረላችሁ የእናንተን ራቆት ቪዲዮ ሊቪዮ አይልም ማለት ነው ገብቷችኋል። ስለዚህ ልትጠነቅቁ ይገባል ማለት ነው። በአሁኑ ሰዓት ላይ ጠላት ከሩቅ አይመጣም። በአሁኑ ሰዓት ላይ ጠላታችሁን ጠላት መሆኑን አውቃችሁ ትጠነቅቁታላችሁ። ግን አንዳንድ ሰዎች እንደ ጓደኛ እንደ የሚወዱ ሰዎች ሆነው እንደሚወዱሽ እንደሚያፈቅረሽ፣ ወይም ደግሞ እንደ ፍቅረኛ ወይም ደግሞ እንደ ጓደኛ ወይም ደግሞ ለእናንተ ከይረ ፈላጊ መስለው ይጠጉና እናንተን ህይወታችሁን የሚያጨልሙ እናንተን ህይወታችሁን አደጋ ላይ የሚጥሉ ሰዎች አሉ ማለት ነው። ጠላትን እንደ ጠላት አይታችሁ አንዴ ትጠነቀቁታላችሁ። እንደዚህ አይነት አስመሳይ ሰዎችን ግን ልትጠነቀቋችሁ አትችሉም ማለት ነው። ጠላትን አንዴ ነው የምትጠነቀቁት። ግን ብልጥን ሰው ግን በጣም በማ እንዳትነሱ አድርጎ ነው የሚወጋችሁ። ሳታስቡት በደካማ ጎናችሁ ገብቶ የእናንተን ደካማ ጎን አጣርቶ አይቶ ኦ ከዛ በኋላ ደግሞ በደካማ ጎናችሁ ገብቶ ሊያጠቃችሁ ስለሚችል ተጠንቀቁ። እንዲሁም ደግሞ የአረብ ሀገር ሴት ጥንቃቄ አድርጉ። ወላይ ነው ምላችሁና ብዙ ጊዜ የአረብ ሀገር ሴቶች በትንሽ ነገር ነው የምንታለለ። ሁሉም እንደኛ የዋህ እንደኛ አሳቢ እንደኛ ተጨናቂ እንደኛ ለሰዎች ደራስ ይመስለንና ሰዎች ችግር ላይ ወደኩ ወይም ደግሞ ተበደልኩ ወይም ደግሞ የሆነ ነገር ሆንኩኝ ብለው ሲናገሩ የእውነት የተበደሉ ይመስለንና የእውነት የነዛ ሰዎች እኛን የወደዱን ወይም ደግሞ ለእኛ ያሰቡልን ይመስለንና ደካማ ጎናችን አውቀው፣ ከዛ በኋላ ግን በዛ በደካማ ጎናችን ገብተው የሚያጠቁን ብዙ ሰዎች ስላሉ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። የሳቀ ሁሉ እናንተ ወዳጅ አይደለም። ወዳችሁ ያለ ሁሉ እናንተን የእውነት የሚወዷችሁ እንዳይመስላችሁ ማለት ነውና ተጠንቀቁ። ወላሂ ጠላትን አንድ ጊዜ ተጠንቀቀው ወዳጅን ግን ሺ ጊዜ ተጠንቅቀው ነው የሚባለው ተረት አለ ና ይመስለኛል። እንደዛ ይመስለኛል ና ተጠንቀቁ። በነገራችን ላይ ረሳሁኝ፣ ኢድ ሙባሪክ አካባቢ ተጠፋፍተናል። ከሁን ቪዲዮ ከለቀቅኩኝ አራት አምስት ቀን ሆኖኛል ና ተናፍቃችኋል ማለት ነው። ረስቼው ነበረ ይቅርታ አድርጉልኝና በጣም ነው የናፈቃችሁኝ እንሻአላህ ሸበካ ሲኖረኝ ከዚህ በኋላ ደግሞ በየቀኑ የምንገናኝ ይሆናል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሶ። አዳዲስ ቪዲዮዎች ሲኖሩ ይዤላችሁ እመጣለሁ ማለት ነውና፣ ዛሬ ላይ እኛ ሰዎች ወይም ደግሞ ሴቶች ስንባል ወላሂ አንጠነቀቅም። ግዴታ እኛ ላይ ካልደረሰ እኛ ላይ ደርሶብን ካላየን ብዙዎቻችን አናምንም፣ አንጠነቀቅም። አንድን ሰው ከወደደ ያ ሰው የእውነት የሚወደን ይመስለንና እኛም እንደዛ እናደርጋለን ማለት ነው እና ተጠንቀቁ፣ ተጠንቀቁ እህቶች። በአሁኑ ሰዓት ላይ ሰው ከፍቷል። ሁሉም ሰው የእናንተ ወዳጅ እንዳይመስላችሁ ጥንቃቄ ሊታደረጉ ይገባል ማለት ነው እና እባካችሁ ተጠንቀቁ ማለት ነው። ስለዚህ እኔ ብዙ ነገሮች ወይም በነገራችን ላይ እኔ ቪዲዮ ስሰራ እኔ ኮመንት ላይ ብዙዎቻቸው መጥተው ኮመንት ላይ ይጽፋሉ፣ አያለው፣ እሰማለሁ በቤተሰቦቻቸው የተጎዱ በወንድ በሴት በሴት ጓደኛ በወንድ እንዲሁም ደግሞ በወደዱት ባፈቀሩት በትዳራቸው ብዙ በደል ደረሰባቸዋሉ ማለት ነውና ተጠንቀቁላችኋለሁኝ እና የዛሬ ቪዲዮ ይህንን ይመስላል በነገራችን ላይ ኢድን እንዴት ታሳለፋችሁ እኔ በነገራችን ላይ ቤት ነኝ እጃዛ ወጥቻለሁ ግን ኢድ የለም ኢድ አላሳለፍኩም የቀን ስራ ሄጄ ነበረ ማለት ነውና በጣም ከፍቶኝ ነው ያልኩት። ለማንኛውም ይሄንን ይመስላል። ሀባይ ወዳችኋለሁ። ከኔ በላላ ይወደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ